ሄሎ አሁን ወደ ሱቅ ልኪያት፣ ከቤት ወጣለች። ያዟት። ምን ማለት ነው? ምን እናድርጋት ማለት? ግደሎታ። ሰምተኛል አይደል? ገና ድሮ ነበረ መግደል ነበረብኝ። እጅ ውስጥ ሆና በህይወት እንድትኖር አድርጊያታለሁ። አሁን ግን በፍጹም ለሴኮንድ ራሱ እንድትተነፍስ አልፈቅድላትም። እናንተ ማድረግ የማትችሉ ከሆነ ንገሩኝ። እንደውም ይሄን ማድረግ የምፈልገው እኔ ራሴ ነኝ እንደውም አሁኑኑ መጣው አይኗን እያየው የልመናና የስቃይ ድምጿን እየሰማው ማጣጣም እፈልጋለሁ ከኔ ጋር ኮቴ መለካካት መጨረሻው ሞት እንደሆነ ነገሯት ስማኝ እንደውም በመሳሪያ ሳይሆን በጩቤ ዘነጣጥዬ ነው የምገላት ይሄን ማድረግ የምፈልገው ራሴ ነኝ እኔ እስኪመጣ ድረስ ማንም እንዳይነካት መጣው እሺ ቆ ይሄ የህይወት ሻርፓ አይደል? እዚህ ጋር ምን ይሰራል? አውቃ ጥላው ነው ወይስ? ለማንኛውም ውስጥ ገብተን ቼክ እናደርጋለን። በቃ እንደ ቅል እየባሰባት ነው ማለት ነው። እህቴን እያጣዋት ነው። እንዲህ ቆይሾ እንደዚህ እንደ ሮኬት ተወርውራ ወዴት ነው የምትሄደው? ወይ ደግሞ እንደ ዱዳ አትናገር። ወይኔ እናቴ፣ እንደ ቅል ልጅሽን እያጣሻት ነው። እንግዲህ አንተ ፈጣሪ ትዕግስቱን ውስጤ ሌላ ምን ይባላል ቆይ ለምንድን ነው ውስጥ እየተጨናነቅብኝ ያለው ህይወት? ስለምንድን ነው ስልኳም አይሰራም? እዚህ ቤትማ የሆነ የሆነ ጭንቀት መንፈስማ ገብቷል። እንደሚሻል ነው ያላቅም ምንድን ነው ተረመሩ ጫ ውድት አለበ እንዴ ህይወት? የለችም። የለችም እኔም እሷን ነው እየፈለግኳት ያለሁት። አንተም ደውላልኝ ነበር ማለት ነው? እንዴት ማለት ደውላ የሆነ ነገር ልታወራኝ አስባ ስልኮ ተዘጋ። ከዛ እኔ መልሼ ስደውላት ደሞ አይሰራም፣ ድምጿም ልክ ስላልነበረ ወደዚህ እየሮጥኩ መጣው። እዚህም የለችም። እንደ እና የሆነ ነገር ኮሽ ባለ ቁጥር ለአንተ ነው ደውላ የምንነግርህ። አንተ ሜነ ጀግና አታሳፍራትም። እንዳቦ ሸማኔ እየበረረግ ትሄዳል። ዳዊት፣ እየቀለድኩ አይደለም። ህይወት እዚህ ከሌለች አደጋ ውስጥ ናት ማለት ነው። ምን? ቆይ እንዴት አንተ ግን ልክ ሳትሆን አትቀርም። ህይወት የሆነ ችግር ውስጥ ነው ያለችው። ሻርፖን ራስ ኮ መንገድ ላይ ርቆ ነው ያገኘት። የተረገሙ ቆይ ግን እችን ልጅ ለም? ቆይ እንደዚህ የሚፈታተኗት በአሁኑ ግን ከባድ የሆነ ይመስለኛል። ቆይ ምንድነው ነው ከእሷ የሚፈልጉት? ማን አባታቸው ናቸው? በአውቆ ምን አስደበቀኝ? ለዛ ነው ውስጤ የተጨነቀ ያሉ። የዚህ ቤት በቃ ከዕለት ተዕለት ውሎ ላይ ሁሌ ሰው ልጅገት አለበት ማለት ነው ምን አይነት ስቃይ ውስጥ ነው የገባ ነው! በእግዚአብሔር በጭራሽ። አንተ ራሱን ካመለጥክ አንድ ሳምንት አልሞላም ገና። እሽ ሩቴት ናት ደግሞ፣ እሷም ችግር ውስጥ እንዳትገባ። እሷም እኮ እራሷን እንደ አዳኝ መላክ ሆኑ የምትቆጥሩ እሽ። ታዲያ ምን ይሻላል? ወይ ካልሆነ በቃ ወደ ፖሊስ ጣቢያ እጅን ና መልክት። አንተ እዚያ እና ነገሮች ያስተካከልክ ጠብቀኛል። እሺ ምትሩት ምን ልታዘዝ? አንተ ማን ጠራ? በሽተኛ እኔ ህይወት እንጂ ሳሚ ብያለሁ። ለዛሬ እኮ ያው እኔን ወክላኝ ሄዳ ነው ለሁለቱ ናቸው የተጫወቻችሁ ብኝ ነው ህይወት ህይወት የለችም። ምን ማለት ነው? የት ሂዳ ነው ማትኖረው? አላውቅም። ግን እንደ ጠረጠር ነው ከሆነ ሳትታገት አይቀርም። እጭ ሳሚ፣ አሁንስ ቀልቅ እጅ እጅ አለኝ? በእናት ጥራትና ለልደቷ የገዛውላትን ስጦታ ልስጣት ወይኔ እረስቼው ለካ ዛሬ ነበረ የህይወት ልደቷ መቼም ሳሮን እያለች የህይወት ልደት ደግሰ ማክበር አንችልም ብዬ ነው እውነቴ ነው እሉት ህይወት እንዳለች አናውቅም ደውላልኝ ነበር ግን እሷ ያለችውን ነገር በቅጡ ሳልሰማ ስልኩ ተዘጋ ብታስታውሰው ነበር የሚገርመው ከዛ ጀምሮ ይሄው እስካሁን ስልኮን እየሞከርኩ ነው ግን አይሰራም ዳዊትም ደግሞ ውጭ የወደቀ ልብስ አግኝቷል ይሷል ምን ቆይ እንዴት አንቺ የሆነ ነገር ውስጥ እንዳትገኝ ብሎ ዳዊት በጣም እየፈራልሽ ነበር። ቆይ መቼ ነው እዚህ ቤት ውስጥ የሰላም ህይወት ማሳለፍ ምንችለው? እሱ የሁላችንም ጥያቄ ነው። ህፃኑን የወሰዱት ሰዎች ናቸው ዛሬም ህይወት እናገቷት፣ እርግጠኛ ነኝ። ቆይ ሳሚ፣ ምንም ፍንጭ የለም ግን ምንም ነገር የለም። ዳዊት ፖሊስ ጣቢያ ሄዷል ወይ? ጣጣ ቆይ ምን አባቴ ነው ማደርገው። አትጨነቂ፣ እስካሁን የተሳካ እገት አድርገው አያውቅም። ጠባቂዎቹ ራሱ በሱስ የደነዘዙ ናቸው። አንተ እሱን በምን አወቅ? በቀደም ዳዊትን ያስመለክቱት ጊዜ ነዋ። አንደኛው ምንም ጥርስ የለው እና ለዛ ነው ሱሰኛን ያልከው። አንዱ ፈጣሪ የባረከው ጥርሱን አራክፎለት ቢሆንስ የቀረችው አንድ ጥርስ ናት። እሷም ደግሞ በጫት ብልዝ ብላለች። እኔ ቆይ የሚገርመኝ ማን ነው እያላመጠ የሚሰጠው? ሳሚ፣ አሁን ይህም የሚያስጨንቅ ነገር ሆኖ ነው የህይወት መጥፋት። እኮ በጣም ስለተረጋገመ እሷ ራሱ ስልታቸውን አውቃ እንደምታመልጥ በጣም እርግጠኛ ነኝ። አንተ በደህና ጊዜ አብዳሃል። ተጨነቅ አየሁት፣ ግን ደግሞ አንድም ጠብ የሚል ነገር አላየሁም። በመጨነቅማ የሚሆን ነገር የለም። ግን ቢሆንም መቀለድ ከባድ ነው። እዚህ ጀመር እኮ ለመቀለድም ችሎታ ያስፈልጋል። ቆይ ሺ፣ ሳሚ አሁን ምን ላደርግ ነው? የት ብዬ ነው ሺ የምፈልጋት? እኔ የምለው አንቺ ግናት ሆነሽ እንዴ? በጣም እኮ ይህን ነገር አካብርሹ። መጨነቅ ያለብኝ እኔ ነበርኩኝ አደል እንዴ? ቆይ ምንድን ነው ችግር ሳሚ? እንዴ ለእኔም ተልኝ እንጂ ሁሉም ነገር እኮ አንቺ ነሽ የተጨነቅሻለሽ። እኔ በምን ልትጨነቅ ታደ ሳሚ እስቲ አንድ ቀን እንኳን እንደ ትልቅ ሰው ሁን። እውነት ግን እኔ ድሮ ባሏ ያለው ሩት ለህይወት እንደዚህ መጨነቅ አለባት ነው ወይስ እነዚህ ሰዎች ዝምድና አላቸው? ሊሆን ምኮ ይችላል። እዚህ ቤት ነገር ጉዳቸው አያልቅም። አሁንም ህይወት ተፍታለች። እባክህን ወንድሜ ሳሮንን ተከታተላት። አላውቅም ግን ያሁኑ ከበድ ያለ ነው። ምንም አይነት ፍንጭ ላገኝ አልቻልኩም። እባክህን ወንድሜ የምትችለውን ሁላ አድርግ። እኔ ሁሉንም ነገር ተናግሬ ቢሆን ኖሮ እኮ ሁሉም ነገር ያበቃለት ነበር። እኔ ከዚህ በላይ የምችል አይመስለኝም። እሺ አንቺ ደግሞ የት ነበርሽ? አንቺ ምን ልጅ ያስጨነቅሽ ነው ያለሽው እ ሲቀጥል ደግሞ ምንድን ነው ያልሽው? እንደ ልጅ በወረቀት እየሰራሽ መጫወት ጀመርሽ? አረ ይሄኔ አይደለም በር ላገኘው። ከዛስም በያኝ መጣው። ደግሞ የትም አልሄድኩም፣ በር ላይ ስልክ እያወራሁ ነበር። እኔ እኮ የሀገር ምስጢር የምታወል የምታወሪኝ መስልክ ስልክ ሲደውል አርባ ሜትር ከኛ መራቅ ትፈልጋለሽ አይደል? ቆይ ይሄን ያህል ምንድነው የምታወሪው? ዊ ዳዊት ደግሞ አሁን በዚህ ሰዓት ወሳኙ ነገር ይሄ ነው። በቃ እኔ ሰው አጠገብ ሁኝ ማውራት አልችልም፣ ይጨንቀኛል። ይሁንልሽ፣ ግን ነግረሻል። ህይወት ጉዳይ ላይ ጣልቃ እንዳትገቢ እሺ። ምን ማለት ነው እና ጠፍታ ቁጭ ብዬ እንድመለከት ነው እንደምትፈልገው? በቀደም ይሆንሽ በእኔ ቦታ አንቺ ነበርሽ ችግር ውስጥ የምትገቢ። ስለዚህ ደግም ይነግርሻለሁ፣ ስርዓትሽን ይዘሽ ተቀመጪ። ወንድሜ አታስብ፣ እኔ እኮ ጅል አይደለሁም፣ ምንም አልሆንም። ብልጥነሽ ብዬ ግን አላስብም። ይህን የሚያክል ጭንቅላት ተሸክሜ እንዴት ነው ማሰማ አልችለው? ይኸውልሽ ሩት፣ ጉዳዩ የጭንቅላት ሳይሆን የጉልበት ነው። እሺ አንቺ ደግሞ አንድ ጥፊ ይበቃሽ። የጉልበት ጉዳይ ነው ብቻ ብዬ እንኳን አላስብም። አታስብ፣ ራሴን እጠብቃለሁ። ለሱ ደግሞ ቃል ገባለሁ። ይልቅ ፖሊሶቹ ምን አሉ? እነሱ ፕሮሰሳቸው በጣም ብዙ ነው። እኔ እራሴ በፈልጋት ከነሱ ፈጠናለሁ። ፕሮሰሱ የማይታወቅ ነው እና ሌላ ያገኘሁ ነገር አለ። እኔ ማበዴ ነው። በቃ ይሄ እንቁቅልሽ ሁን ቅኔ ሁን የማይታወቅ ነገር ከህይወት መጥፋት ከህይወት ልጅ መጥፋት ጋር የተገናኘው ሰው፣ ቆይ ማን ነው? ወንድ አይደለም ባክ፣ ሴት ናት። ቆይ ቆይ፣ እሱን ደግሞ አንቺ እንዴት አወቅሽ? ያው ገምቼ ነው። ግምት ወይ ነው ዳይት። እዚህ ቤት በቃ አንድ ጤነኛ ሰው ይጥፋ። የምንችለውን እናደርጋለን። እኔ ግን አሁን አንድ ቦታ መሄድ አለብኝ። የትም አትጂ። ቆይ እስካሁን እያወራ የነበረውን ነገር አልሰማሽም ማለት ነው? ወይስ እንደ ቁራይ መጪው ሰው ያለብኝ ይመስልሻል? እንዴው ወንድሜ፣ እሺ በቃ ተረጋጋ። ይቅርታሽ፣ ትንሽ ስሜታዊ ሆኜ ጮኩብሽ። አይ፣ ይገባኛል። ያለህበትን ሁኔታ እኮ እረዳለሁ። እና በጣም ይቅርታ አድርጊልኝ። ዛሬ በልደትሽ ቀን እንደዚህ ልናገርሽ አይገባም ነበር። እሺ፣ እናቴ ይቅርታ አድርጊልኝ። አንድ የህይወት ነገር ይስተካከል እንጂ ማለት ነው፣ ውጪ አሪፍ አድርገን የምናሳልፈው እሺ? ቃል እገባልሻለሁ። ዛሬ ልደት ነበር እንዴ? ከህይወት ጋር ቀኑ መገጣጠሙ ግን በጣም ገርሞኛል። ዛሬ ራሱ የህይወት ልደት እንደነበረ ሳ እየነገረኝ ነበር። ለካ ዛሬ ልደት ነበር፣ ረስቸው ነበር። ይህኔ ውድ የራስሽን ልደት ቀን ረስተሽ ለእሷ ስጦታ ገዛሽላታ። አው የእሷም ልደት ዛሬ ነበረ። ቆይ አንቺ መች ነው እንደ ልጅ የምትሞላቀቂው? ራስሽን እኮ ከድሜሽ በላይ በሆነ ነገር እያስጨነቅሽ ነው ያለሽው። አይ ወንድሜ፣ እኔ ስንት ዓመት አከበርኩት እኮ። ባይሆን እሷ ላስደስታት ነበር በዚህ ድሜሽ እኮ ከድሜሽ በላይ መጨነቅ የለብሽም። በቃ ማድረግ ያለብሽን ነገር እንደ ኩዮችሽ አድርጊ አትጨናነቂ። አይ ወንድሜ አሁንም ልጅናት ብለህ ነው የምታስበው? አሁን እኮ የምሰራበት እንጂ የምሞላቀቅበት ጊዜ ላይ አይደለሁም ያለሁት። ደግሞ ልሞላቀቅ ብለሽ በምን ነው የምሞላቀቀው? እንደፈለግሽ ግን፣ ይሄ አጉል መርማሪነትሽን አልወደድኩትም። ለሷ አትጨነቅ ወንድሜ፣ ራሴ እንጠብቃለሁ። መጣው አዝናለሁ ህይወትን ፈለግኳት ግን ላገኛት አልቻልኩም እን መንሽ የምር ፈልገሻታል እሱ እንደፈለጋችሁ አስቡ እኔ ግን እውነተውን ተናግሬ ያለሁ ለህይወት ያለሽን ጥላቻ ሁላችንም እናውቃለን እንዴ አሁንም እኔ ልትወቅሱኝ ነው በቃ አትጨቃጭም ሳሮን ይህን ያልጨካኝ ትሆናለች ብዬ አላስብ በዛ ላይ ደግሞ ይህን ለማድረግ በቂ ምክንያት የላት እሺ አቶ ሳሚ የህይወት መጥፋት አሳስበሃል አይደል እንዴ እንዴት አያሳስበኝ። እሱ አይደለው እንዴ? እኔ ማንም ሰው ሲጎዳ ማየት አልፈልግም። ከሰብአዊነት ነው ወይስ ለህይወት ለማዘን የተለየ ምክንያት አለ? አልገባኝም። ምን ለማለት ፈለገሽ? አረ ተረጋጉ ሰዎች፣ ነገሩን ወዴት ወዴት ነው የምትወስዱት? አይ እንዲሁ ነው ግን በጣም ተናደድክ እና ታዲያ የማዩን ነገር ስትናገሪ ቆይ ግን፣ አንቺ ግን የት ነበርሽ ሳሮ? ምን አይነት ጥያቄ ነው? ስራ ቦታ ነዋ። አሀ፣ አካሄድሽ ግን የሰላም አይመስልም ነበር። የሁሉ ሩጫ ምናም። በሰላም ነው፣ ቢሮ አስቸኳይ ነገር ገጥሞኝ ነው። ሁሌ አንቺ በቃ አስቸኳይ ነገር እንደገጠመሽ ነው አይደል? ስራም በብልሃትና በጥበብ ነው እንጂ በጉልበት እኮ አይሆንም። እሱ እንደ ስራው ሁኔታ ይለያያል። ስለ ስራ ስታወራ ምን አሰብክ? ምንም ለጊዜው ምንም አላሰብኩም። አረ ይሄ የማስታወቂያውን ስራ ታውቀው አቁሞ አላልሽኝም እንዴ? ታዲያ እሱን ተው ያልኩ እኮ በየሄድክበት ከማንም ጋር እንዳተር መጠመጥ ነበር ማለት። እሱ ደግሞ ምን ማለት ነው? አልገባኝም። እህቴ አሁን በዚህ ሰዓት ቅድሚያ መሰጠት ያለበት ለስራ ነው ወይስ ለህይወት ጉዳይ ነው? ቆይ እዚህ ቤት የዋላችሁት አንቺና ህይወት ናችሁ? አለ ከቤት ስትወጣ እዚህ ነኝ አላለችም? ምንም አልተናገረችም? ምንም ዝም ብላ ነው የወጣችሁ ደግሞ እሷ እኔን መሽታ አናገረኝና ነው እና ምን ታድርግ ከአፏ አንድ ቃል በወጣ ቁጥር እጥፍ አድርገሽ በስድብ እና በዱላ ነው ትመልሽ ይላት አይ በቃችሁ ህይወት ለእኔ ጉዳይ አይደለችም ሁል ጊዜ ለሷ በማሰብ ና በመጨነቅ ጊዜ መፍጀት አልፈልግም ሰለቸኝ ዛሬ ሩስ ልደት ነው ቤት ውስጥ ምንም ማዘጋጀት ስላልቻልኩኝ ወተ እንድናከብር እፈልጋለሁ ተዘጋጁ ራት ጋብዛችኋለሁ አይ እኔ ሪት መሄድ አልፈልግም አንቺ ደግሞ ሁሌ የምትፈልጊውን ነው የምታደርጊው። እስኪ ዛሬ እንኳን ታላቅትሽ የምትልሽን አድርጊ። አልገባኝም። የህይወትም ያንቺም ተመሳሳይ ቀኑ እንዴ? ልደታችሁ? እኔ ራሱ በጣም ስገረም ነበር። ያቺ ተንከሲስም ዛሬ ነበር ልደቷ። እህቴ፣ እኔ ከአንቺ አልጠብቅም እሺ? እንዴ፣ ቆይ እንደ መንደር ስድብ ትንሽ አይከብልሽም? ትንሽ ከአንቺ አይጠብቅም እሺ። ለማንኛውም እኔ ምንም አይነት የልደት ፕሮግራም አልፈልግም፣ ህይወት ሳትገኝ እና እንዴት ነው ህይወት በጭንቀት ውስጥ ሆነ የምትደሰተው? ምዝናን ነው በቃ ሌላ ጊዜ እናደርገዋለና፣ አሁን ህይወት እንዴት እንደምናገኛት ብናስብ አይሻልም? አይሳሚ፣ አልማዝና ነሐስን እኩል የምታይ የመጀመሪያው ሰው አንተ እኮ ነህ። ማለት የምን አልማዝ የምን ነሐስ? ለማንኛውም አልማዟ እኔ ነኝ። ነሐሷን ደግሞ ተመራምራ ደረስበት። አንቺ የማትፈልጊ ከሆነ ሊቀር ይችላል። በምትፈልጊ ሰዓት ማድረግ እንችላለን። ግራ የሆነች ሴትዮ ሩት እንደዚህ ይባላል። ምንም ቢሆን ታላቀች ናት። አልገባኝም። የምን ዳይመንድ የምን ነሐስ? አንተ በሷ ላይ ሌላ ሲደርብሃል እንዴ? አረ በጭራሽ። ግል ስነግርህ የፈለገችው እሱን ነው። ወይኔ ጉዳይ፣ እናንተ ሳሩን አውቃ ቢሆንስ። ምኑ ነው የምታውቀው? ግንኙነት እንደነበራቸው እርግጠኛ ነኝ። ያውቃለች። በተደጋጋሚ በተለያየ አማርኛ እሱን ነበር ለመናገር ስትሞክር የነበረው። አይ አይመስለኝም። ይህን እውነታማ ብታቅ ኖሮ እንደዚህ አትለቀኝም፣ ትገለኝ ነበር። አረ አሁን መልአክ ነው አይሆነችልን። ቆይ ንግግሯን አልሰማኸውም? አልሰማሁም። እንዴ ግን ቆይ ህይወትን እሷ ልትወስዳት ትችላለች። አይመስለኝም፣ እንደዚህ የምትጨክን ግን አይመስለኝም። ጉዳይ እኮ ክህደት ነው፣ ከዚህም የከፋ ነገር ልታደርግ ትችላለች። ግን እኮ ልክ ልትሆኝ ትችላለች? እሺ አሁን ምንድን ነው ማድረግ ያለብኝ? ምንም ይወላችሁ፣ ምንም ማድረግ የለብንም አንድ እርምጃ ከመራመዳችን በፊት ነገሩን እርግጠኛ መሆኑ ማጣራት አለብን። እኔ የሆነ ሀሳብ አለኝ ግን ወጣ ብለን እናወራው ከዚህ የጻልሽ መጫወቻ ውጪ ምንም የሚያስገርም ነገር አላገኘሁም። ይሄ ነገር አንቺ ውጭ ያገኘሁት ካልሽ ነገር ጋር ይመሳሰላል አይደል? አው እና ሳሮናት ማለት ነው የምትሰራው ወይ ስራ ማጣት፣ ሌላ ምንም ነገር ማግኘት አልቻልኩ። እኔም ይሄው ብዙ ለውጣጣት ሞከርኩኝ፣ ግን ምንም የለም። የምታውቅ አይመስለኝም ሳሮን ስለይና ስለ ህይወት ብታውቅ አንቃ ነበር የምትገለኝ። እስማማለሁ። ሳሮን ይህንን በፍጹም መታገስ አችለም። ከሷ ውጭ የምጠረጥረው ሰው የለም። ሩት፣ ለእህትሽ ያለሽ ጥላቻ በጣም እየገዘፈ ነው ያለው። ወንድሜ፣ ስራዋ ነው እኔ ምን ላድርጋት። ቢሆንም በቃ ይቅርታ ማድረግልመች እና ቆይ፣ እሺ፣ ሰዎች ምን እናርግ? አንድ ቀን እኮ አለፋት እንደቀልድ። እኔ እኮ በአይኔ እንቅልፍ ሳይዞር እኮ ነው ያደርኩት። ማታ ደግሞ አንተ የሚስተናቅፈ እየተኛ ለምንድን እንቅልፍ እንቢ የሚል? ሳሮን ሳታቀጥቀር አጠገቤ መተኛ ትውሉ ነበር። የደበራት ቆይ እስቲ አስታውሱ፣ እሷ የለችም ብላችሁ ስለ ህይወትና ስለ ሳሚ ያወርታችኋል እኔ አላወራሁም። ይሄ ነገር እኮ ከተዘጋ ቆይ ምን ተብሎ ይወራል? ጭንቅላቴ ዞረ እኮ ሳም፣ ምንም ማሰብ እየቻልኩኝ አይደለም። እኔ ምንም አይነት ፍንጭ እያገኘሁ አይደለም። እኔ ውጭ አንዳንድ ሰዎችን አናግሬ እመጣለሁ። ይሄ ነገር ግን አጋጣሚ ነው። ትላልቅ ህጻናት ለመጫወቻነት የሚሰሩት ተራ ነገር እኮ ነው። አሁን እዚህ ላይ ምን አይነት ፍንጭ ይገኛል? እስኪ አላውቅም ግን አጋጣሚ አይመስለኝም። እኔ ውጭ ላይ ወድቆ አገኘሁት ሳሚ፣ ደግሞ የሳሮን ቦርሳ ውስጥ እና ምን? አሁንም አልጠረጠርክም? ቆይ ምናልባት ህይወትን ሲወስዷት ወድቆባቸው ቢሆንስ? ይህ ማለት እኮ ሳሩ ናት ያፈነቻት እያለች ነው። ከሷ ውጭ የምጠረጥረው ሰው የለም። እሱ መብትሽ ነው፣ ግን ደግሞ በማስረጃ ብታረጋግጁ ጥሩ ይመስለኛል። ሌላ ጊዜ የሆነ ነገር እናገኝ ነበር፣ አሁን ግን ምንም ነገር የለም። እኔ ምልሽ ቆይ፣ ሳሮን አሁንም ስልክ እያወራች ነው ያለችው? አዎ ረጅም ሰዓት ስልክ ላይ ናት። ይኸውልሽ እንደዚህ እናደርግ፣ ሳሩን የምጠረጥሪያት ከሆነ ስትገባ ስልኳን እንቀበላትና ስልኳን እንፈትሽ፣ በእርግጠኝነት የሆነ ፍንጭ እናገኛለን። የእሷን ስልክ ማግኘት በጣም ከባድ ነው። ለእሷ ትጨነቂ፣ እኔ በወሬ ሲዛት አንድ ስልኳን ታያለሽ። እሺ፣ ግን እንዴት እሱን? ለእኔ ጠዩ። አንቾን ወደ ውስጥ ግቢ። እህቴ፣ አንድ ማናገርሽ ነገር ነበር። ስለዮት ጉዳይ ከሆነ ይቅርብኝ። አይደለም፣ አይዞሽ፣ ደግሞ በጣም ደስ የሚል ጉዳይ መርከብ፣ መርከብ፣ ምንንነው የሚቆያው? አንተ እንዳጠረጠረን ልብስ ከጭር ይመጣ ምን ያገኝሽ ነገር አለ? ይመስለኛል። እያስቲ ስልኳ ላይ መርከብ ተብሎ ሲብ የተደረገ ስልክ አለ። ስለዚህ ይሄ መርከብ የሚለው ስም ከሷ ጋር የሆነ የሚያገናኘው ነገር አለ ማለት ነው። በትክክል በዛ ላይ ደግሞ የህይወት ሻርፕ የተጣለበት ቦታ ላይ ነው መርከቡ የተገኘው። እና በቁጥሩ እንደጉል አይ፣ በመደወል ብቻ እንኳን ምንም አናመጣ፣ ግን የሆነ ማውቀው ሰው አለ በጂፒኤስ ያሉበት ቦታ ድረስ እንሄዳለን። እሺ። ግን ቆይ ማን ነው በእንደዚህ አይነት መልኩ ሊረዳሽ የሚችለው ሰው? እውነት ነው። ዋናው ነገር እሱም፣ ፈጣሪ ግን እንዳያደርገው እመኛለሁ። ለሱ እንኳን አትጨነቆ። እንደሚህ ጓደኛዬ ነው መጣው። አንድ ጊዜ ልደውላት በቃ ወንድሜ አሁኑ ሊንክ ይልክልናል። እሱን ተከትለ መሄድ ነው እሺ። ግን ቆይ ማነው በእንደዚህ አይነት መልኩ ሊረዳሽ የሚችለው ሰው? ጓደኛዬ ነው አልኩ እኮ ወንድሜ። ደግሞ ማንስ ቢሆን ዋናው ነገር ህይወት መገኘቷ ነው። ሳሩን መጥፎ ሰው መሆኗን አምኖ መቀበል በጣም ይከብደኛል። እንዲሆንም አልፈልግም። ለምን እውነት ይሁን እንጂ ባይሆን ደስ ይለኛል። አውቃለሁ። እኔም እኮ ባይሆን ደስ ይለኝ ነበር። ግን ደግሞ የመሆን ቻንሱ ከፍተኛ ነው። የምር ሳሮን ብትሆን ከዚህ ሁሉ ነገር ጀርባ ያለችው፣ ምንድን ነው የማደርገው? ዳዊት አሁን ለሳሮን ሳይሆን ለህይወት የምናዝንበት ሰዓት ነው። እንደምታስበው አይደለም ሩትዬ። ሳሮን ዛሬ ለደረስኩበት ትልቁን ሚና የምትወስደው እሷ ነች። እኔ ከሷ በጣም ብዙ ነገር ተምሬያለሁ። የሚመጣውን ነገር ትቀበለዋለህ። ፈጣሪ አደራ አደራ፣ ሳሮን ከዚህ ጉድ አውጣት። ይህንን ነገር መቀበል አልችልም። ዳዊት እባክህ፣ አሁን እዚህ እያለቃቀስ የምንቀመጥ ከሆነ ከህይወት አንድ እርምጃ እየራቀ ነው የምንመጣው መሄድ ነው በቃ። እኔ ጠብቅኝ ተቆይ፣ አብረን ነው። እሺ እሺ። ግን ወንድሜ ከራስ ጋር ሁን እሺ። በቃ እንትን ሄላ፣ አሁን ነው ሲሙን ሰባብረው ሰዎቹ። በጂፒኤስ ተከታትለው ያለህበት ቦታ ድረስ ሊመጡ ነው። በቃ ሌላ ሲማውጣ እና ደውልልኝ። እሷን ተዋት፣ ቀስ በቀስ ጣቷን እየቆራረጥኩኝ እንድትሞት ነው የማደርጋት። ህይወት፣ እንዲሁም አልወድሽም ነበር ለካ። ያለኝ ጥላቻ ከምን እንደመጣ አሁን ነው ያወቅኩት። ለካ አንቺ አጠገብ የሆነሽ ከባሌ ጋር አሻሼ ገዳሜ ስትይ ነበር። ዝም ብዬ አይደለም የጠላውሽ ምክንያት ነበረኝ ማለት ነው። ዋጋሽን ታገኛለሽ። የኔን ሳሚ መንካት ምን እንደሚያስከፍል አሳይሻለሁ። ተራመድ እንጂ ምን ያስቆመሃል? ሩት፣ ምንድን ነው ጂፒኤሱ ጠፋ? እነዚህ የተረገሙ በቃይ የተከታተልናቸው እንደሆነ አውቀዋል ማለት ነው። ምንድን ነው? እሷ ነው።